ወደ ባህር ዳር ይወስደናል። በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የአማራ ክልል የትምህርት ንቅናቄ መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ ላይ የሚገኘው ባልደረባችን ደሳሌ ቢራራ ተጨማሪዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ አግኝተነዋል። ደሳለኝ፣ እንደምናለ። በክልሉ ያለው ሁኔታ ከትምህርት ጋር በተያያዘ ና አሁንም በመድረኩ እየተነሱ ያሉ ሀሳቦችን አድርሰን እሺ በጣም አመሰግናለሁ ብሩ አንተም አስቀድመህ እንደገለጽከው በአማራ ክልል የትምህርት ንቅናቄ መድረክ እየተካሄደ ነው የሚገኘው የንቅናቄ መድረኩ ዓላማ ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ግንባታ ማሟላት የሚል ነው በዚህ መድረክ ላይ እንግዲህ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተገኝተው የመክፈቻ ንግግር አድርገዋል አንተም አስቀድመ እንደገለጹ ሰው በአገር አቀፍ ደረጃ ግጭት ባለባቸው አካባቢዎች ከሰባት ነጥብ ሁለት ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልገቡ ተናግረዋል። በአማራ ክልል በኩልም ከአራት ሚሊዮን በላይ ተማሪዎች በተፈጠረው ግጭት ምክንያት በተለይ በዚህ በሁለት ሺ አስራ ሰባት የትምህርት ዘመን ብቻ ከትምህርት ውጭ መሆናቸው ተገልጿል። እነዚህ በሀገሪቱ የተለያዩ አካባቢዎች የሚከሰቱ ግጭቶች በትምህርት ተቋማት ላይ ባደረሱት የከፋ ጉዳት የሕፃናትና ወጣቶችን ብሩህ አይምሮ እና የወደፊት እድል በጎድላቸውን አደጋ ላይ የሚጥሉ መሆናቸው ነው በመድረኩ የተነሳው። እንዲሁም ደግሞ ለከፋ ማህበራዊ ቀውስ የሚያጋልጡ ሁኔታዎች እየተፈጠሩ ያሉበት ሁኔታ እየተስተዋለ እንደሆነ በመድረኩ ላይ ተነስቷል ማለት ነው። በተለይም በአማራ ክልል ቀደም ብሎ ከሰሜኑ ጦርነት ጀምሮ በነበሩት የመሰረተ ልማት ውድመት ምክንያት በትምህርት ላይ የከፋ ጉዳት የደረሰ መሆኑ ነው የተገለጸው። እነዚህን ጉዳቶች ለመቀነስ ሁሉም ባለድርሻ አካላትና የሚመለከታቸው ከአመራር ጀምሮ ከላይ እስከ ታችኛው መዋቅር ድረስ ያሉ የህብረተሰብ ክፍሎች የሚሳተፉበት የንቅናቄ መድረክ ነው የተካሄደው። በዋናነት በንቅናቄ መድረኩ የሚጠበቁ ሀሳቦችን ርዕሰ መስተዳደር አረጋ ከበደ ተናግረዋል። ችግሩን በልኩ መረዳት አንዱ የንቅናቄ መድረክ ነው ቴሌፎን እንደሆነ ተናግረዋል። ችግሩን በትክክል ከተረዳነው በኋላ ደግሞ ጉዳት የደረሰባቸውን የትምህርት ተቋማት መልሶ መገንባት ላይ ትኩረት ማድረግ እንደሚያስፈልግ ሁሉንም ባለድርሻ አካላትን በማረባረብ ከትምህርት ቢሮም ከትምህርት ሚኒስቴርም በሚገኝ ድጋፍ ትምህርት ቤቶችን መገንባት የቅድሚያ ስራ መሆን እንዳለበት እንዲሁም ደግሞ ይህ መደበኛ የሆኑ የምዝገባ መርሃ ግብሮችን በማዘጋጀት ተማሪዎችን መመዝገብ እንደሚያስፈልግ በዚህም ደግሞ በክልሉ ከሁለት ዙር ለሁለት ዙር ምዝገባዎች የተደረጉ መሆኑ ተነስቷል። ከሰባ ስድስት ሺህ በላይ ተማሪዎች ከመደበኛ የምዝገባ ጊዜ በኋላ የተመዘገቡ ተማሪዎች እንዳሉ ተገልጿል። ይህን ሁኔታ ማስቀጠል እንደሚያስፈልግ ተነስቷል። ሌላው ደግሞ ዘላቂ ሰላምን በመገንባት ተማሪዎች በተሟላ ሁኔታ ወደ ትምህርት የሚመለሱበትን ሁኔታ ማመቻቸት ከሁሉም አካላት የሚጠበቅ እንደሆነ በግጭቱ እየተሳተፉ ከሚገኙም ከመንግስትም ከረጃ አካላትም ሆነ ሁሉም ባለድርሻ አካላት ከሚባሉት የሚጠበቅ መሆኑን ተነስቷል ማለት ነው። ሌላው ማህበረሰቡና ሁሉም ባለድርሻ አካላት በያገባኛል ስሜት መጠን በመረዳት የደረሰውን ጉዳት ለመቀልበስ መረባረብ እንደሚገባቸው፣ አሁን ለምሳሌ አርሶ አደሩ የግብርና ግብአት ለሚቋረጥበት ጊዜ ለምን ብሎ እንደሚጠይቀው ትምህርት ሲቆምም ለምን ብሎ በመጠየቅ እኩል ተሳታፊ በመሆን ሁኔታውን ወደ ነበረበት ሁኔታ ወደ ኖርማላይዜሽን ለመመለስ መስራት ይገባል የሚሉ ሀሳቦች ተነስተዋል። ደሳሌ ከባህር ዳር ላደረስከን መረጃ አመሰግናለሁ። መልካም ቀን